ሰላም ጠና ይስጥልን። የተወደዳችሁና የተከበራችሁ ውድ ውድ የትብ ተከታታዮች እንዴት ተሰነበታችሁ? እንዴት እንዴት ከርማችኋል? ክብራን ተመልካቾች ዛሬም ተመለስን። አብራችን ቆዩ። ለዚህ ቤት አዲስ ከሆኑ ደግሞ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ማደራሰት ጀምሩ። ሁላችሁም ላይክ ማድረግ ጀምሩ። ሰሞኑን እንግዲህ ብዙ ነገሮች ሶሻል ሚዲያ ላይ አነጋጋሪ ነበሩ። እቺ ሀገር አጀንዳ አታጣም። ከእነዚህ መካከል እንግዲህ ድምፃዊት ሜላት ሜላት ትታወቃለች፣ ፍቅር ወይ ወይ ምናምን የምትለው አለ። እሷ ልጅ እንግዲህ ክለብ አካባቢ በምትሰራበት ታይም ላይ ከአለባበሷ ጋር ተገናኝቶ ብዙ እንግዲህ ውዝግቦች ይነሱ ነበር። እሷም ስለዚህ ውዝግብ መልሰታለች። እሱን ቪዲዮ አለ፣ እሱን እናያለን። ሌላኛው ጉዳይ ነበረው ሰይፉ ፋንታሁን ጋር የተገናኘ አንድ በጣም ያስገረመኝ ቪዲዮ አለ። ስለ እሱ ጉዳይ እናያለን። እስኪ ፈገግ ብለን ወደ ቪዲዮቹ እንገባለን። አይሻልም? ፈገግ ብለን ፈገግ በሉልኝ። ጓደኛ ጋር ለቅሶ ቤት ሆናችሁ ድንገት እያለቀሰ ዞረህ ስታየው አስባችሁታል? ለቅሶ ውስጥ አረ፣ ሰው ግን በጣም እኮ ነው የሚቀልደው ጋይስ። እድ የወደፊቱ ባሌ ማለት ነው እኔ ምንም አልፈልግም፣ ቤትና መኪና ካለ በቂ ነው። ቤትና መኪና ያለው ሰውዬ አንቺ ጋር ምን ይሰራል? ለምንድን ነው እንደዚህ አይነት አስቀያሚ ቀልድ የምትቀልዱ ሰዎች? እረ እንተሳሰብ። የለሽ ጥሎኝ እርጥብ ከበላ በኋላ ይላል እርጥብ እንዳላወስ

ጓደኝነት ማለት እንደዚህ ነው እንግዲህ። ብዙ ጓደኛሞች እንግዲህ ከዚህ ታሪክ ብዙ ነገር እንደምትማረውበት ተስፋ አደርጋለሁ። ተረጋጊ። ምን ሆነሽ ነው? እናንተ መገድ ላይ እያለፍኩኝ ነበር። ራስ ወዳድ ገርል ፍሬንድ ሲኖርሽ አደጋ አይደለም። ከዛ ጠጉሬን ያዘኝና በጥፊ እግሬን በጩቤ ወገኝ። መጣሁ መጣሁ መጣሁ። ሴት ላይ ነው ጉልበቱን የሚያሳየው። ከኔ ጋር ያወራል ቁልፍ ሊያዝ እና መጣሁ። ጀግና ሴት ላከው ሞታ አይፈራ ማለት የት አባቱ ማለት ሞተሩን፣ ሞተር፣ ሞተር ሳይክል ነው የሚነዳውን አንስቶ ሊጭንብኝ ነው። ሞተሩን በእጁ ይዞ ነው የቆመው። ስልክ እያናገረ ነው። አሁን ወደኋላ እያፈገፈኩ ነው። ለምንድን ነው ለእኔ ደወልሽ? አሁን ለፖሊስ ነበር የማደወለኝ። ለእናንተ እኔ አልመጣም። ስራ ፈት ብለሽ መሳደብ አልነበረብሽም። የራስሽ ተፋ። ከቻልሽ ከዚህ በኋላ ባትደውይልኝ ደስ ይለኛል። ቲክቶክ ላይ ወንድማችን ብዙ የወንዶች ጉዳይ እንግዲህ የሚኮራበት አባል ነበር። ዛሬ ግን ምን ነካው እግዚአብሔር ብራዘር ያለውን መረጃ ሰጣለው። ማርቴ ማጥባስ ያንተ ስራ ነው። ምንም ያልተነዱ 00 የአቡዳቢ ሴቶችን ጥበስ። ዘናጭና ዳላ ያላቸው ሴቶችን ከፈለክ የሻርጃ ሴቶችን ጥበስ። ለአንድ ሳምንት ከፈለክ የዱባይ ሴቶችን ጥበስ። የተመጡ አሽቀባጭ ሚላሳም ሴት ከፈለክ የአጅማን ሴቶችን ጥበስ። ደርቤ ለማግባት ከፈለክ ያለን ሴቶችን ጥበስ። ብር ያላቸው ሀብታም ሴቶችን ከፈለክ የፉጂራና የራስ አል ኸይማ ሴቶችን ጥበስ። ጀግና ግሩም ምክር ቆይ ስንት መጽሐፍ አንብባል? እነኝን ወርቃማ የሆኑ ምክሮችን እንግዲህ ለማመንጨት ስንት መጽሐፍ አንብበ ነው? በራ አንዳንድ ሰዎች የምታወሩትን ነገር ለዩ፣ በእግዚአብሔር ምንድን ነው ብራዘር እየጸባረክ ያለው? ክብራን ተመልካቾች ወደ ሜላት ጉዳይ ሲንገባ እንግዲህ ሜላት በብዙ መልኩ እንግዲህ ክለብ አካባቢ ከሰሞኑን በሚወጡ ቪዲዮዎች እንደምናየው ከሆነ እየሰራች ትገኛለች። ስራዋ ነው መዝፈን፣ ትስራው። ነገር ግን አለባበሷ እንግዲህ ብዙ ሰዎችን እንግዲህ ውዝግብ ውስጥ የከተተ ነበር። እኔ ራሴ አለባበሱ አልተመቸኝም። በዚህ መልኩ ነበር ስትሰራ የነበረው። አንድ ይህን ቪዲዮ ይኸውን ምንድን ነው ምን አይነት አክሽን ነው አለባበሷ ይሁን? እሺ፣ ምን እየሆነች ነው? እውቴ አለባበስ ይሄ ተገቢ ነው ብላችሁ ታስባላችሁ? በነገራችን ላይ እቺ ልጅ እንግዲህ ብዙ ወጣቶች እቺን ልጅ ይከተሏታል። በዛ ላይ ደግሞ እሷ የምትሰራቸውን ስራዎች እንዳለ ሙሉ ለሙሉ ምንም ስህተት እንደሌለበት አድርገው የሚቀበሉ ይኖራሉ። ይሄ ደግሞ እጅግ በጣም አስቸጋሪ የሆነ ነገር ነው፤ ምክንያቱም እዚህ ጋር እንደምታዩት አለባበሷ በጣም ዘጊ ነው። ትክክል ያልሆነ ነገር ነው። ትውልድን ምናልባት ወደ ዝሙት ሊያመራ የሚችል አደገኛ የሆነ አለባበስ ነው። መስፈን ስራዋ ነው። ልትዘፍን ትችላለች፤ ነገር ግን ችግር የለውም እኮ አሪፍ ልብሶችን ለብሳ መስፈን ትችላለች። ምንድን ነው በዚህ ደረጃ ግን ዘፋኞቻችን ወደ የት እየሄዱ ነው? ስለዚህ አለባበሷ ተጠይቃ ቤት ስለ እንግዲህ በጣም በሚያሳዝኑ ሁኔታ በዚህ መልኩ ነው የመለሰችው። የሆነ ልብስ ስለብስ ይጋነንብኛል ው ምናልባት የሰውነቴም ጉዳይ ሊሆን ይችላል፣ ይጋነንብኛል ሰውነቴ ነው እያለች ነው። አሁን እሷ እንዴት መሰለህ አሁን ያው ስቴጅ ላይ ስትወጣ ኮንፈርት የሚሰጠኝ ልብስ ከቤቴ አንድም ሁለቴም አይቼ ወይ ሳምር ብዬ ነው የምወጣው ከቤቴ እና አይቸው ራሴ ላይ ምን ያህል ያምርብኛን የሚለውን ወድጀው አምኝበት ነው ከቤቴ ስወጣ የምወጣው። ሲቀጥል ያው እኔ ስቴጅ ስሰራ ለኔ ኮንፈርት የሚሰማኝን ለምን እዚህ ጋር ላዝናና ነው የምወጣው። ራሴም ተዝናቼ ላዝናና ማለት ነው። ከጫማ አንስቶ እስከ ልብሴ የሚመቸኝን ልብስ ነው ለእንቅስቃሴም፣ ለምንም። እንደዚህ ተገላልጦ ግን ትክክል ነው ጋይስ። ይሄ ከተነሳ ይቀር አለባበሳችን፣ የሆነ ብዙ ነገራችንን ይገልጻል አይደለ የምናስተላልፍበት መልዕክት ይኖራል። ከዚህ ጋር ተያይዞ በጣም የተመልካች ኦዲንስ አስተያየቶች አሉ አይደል? በሶሻል ሚዲያም ክለብ ላይ ያሉ ቪዲዮችንም ይወጣል እና አሉ አስተያየቶች እና እነዛን አስተያየቶች እንዴት ነው የምታስተናግጅ የሚገርምሽ ነገር ጸጊ አሁን ሰው የሚያየው እነዛ የተለቀቁትን ቪዲዮዎች ነው። እኔ የተለያዩ ልብሶች ነው ምለብሰው በተለያየ ቀን እንግዲህ በሳምንት አራቴ አምስቴ ክለብ ሰራለሁኝ እና እዛ ቀን ሁላ የተለያዩ ልብሶችን ነው የምጠቅም ለብሰው። አሁን እኔ ሱሪ ማርጌ ዞር ስል ቪዲዮ ይቀርጻሉ። ድራመሩን ወይ ቴምፖ አፍጥንልኝ ኦር ጊታሪስቱን ብቻ ኮሚኒኬት ለማድረግ በስራው ዙሪያ። ግን ከዛ በፊት እኔ ያው ኖርማል ረጃጅም ነገሮች ልብሶች ለብሼ ብዙ ጊዜ እሰራለሁኝ። አስተያየቶች ስታይ ምን ታያለሽ? ምንም ማለት በጣም አደገኛው ነገር ክቡራን ተመልካቾች፣ ሜላት እንግዲህ ይሄን ጉዳይ እንደ መልካም ነገር ነው የወሰደችው። ስትናገርም ስለ አስተያየቶቹም እንግዲህ ምንም አይነት ሀሳብ አልሰጥም እያለች ነው። በነገራችን ላይ እሷ የምትሰራው ስራ ለሕዝብ እስከሆነ ድረስ ከሕዝብ የሚመጡ አስተያየቶችን አንዳንድ ጊዜ ብታስተናገር ጥሩ ይመስለኛል። እንግዲህ ሰውነቷ በዛ ደረጃ እየታየ ተገላልጣ ምንድን ነው የምታስተምረው? ጡቶቿ እየታዩ ምንድን ነው ለማስተላለፍ የፈለገችው? እየዘፈነች ነው ወይስ በሰውነቷ ብዙ ሰዎች ምናልባት ወደ አላስፈላጊ ቦታ ይዛ ለመሄድ ነው ሀሳቧ ይሄ እንደ እኔ ሀሳብ ተገቢ አይመስለኝም። ክቡራን ተመልካቾች በዚህ ጉዳይ እንግዲህ ሀሳብ አስተያየት ካላችሁ እናንተም መስጠት ትችላላችሁ። ሌላኛ ጉዳይ እንግዲህ ሰይፉ ፋንታሁን ላይ የሆነ ፖድካስት ጀማሪ ነው የሚመስሉኝ ሰዎቹን በመሳደብ እንግዲህ ታዋቂ ለመሆን የፈለጉ ይመስለኛል። ሰይፉ ፋንታሁን ላይ በዚህ ደረጃ ሲናገሩ አይቼ ዝም ማለት ከበደኝ። አንዴ ቪዲዮ እኒየው። ሰይፉ ፋንታሁን እዛ ፖዚሽን ላይ መሆን የሌለበት ሰው ነው እንግዲህ እንደሰማችሁት ነው። ኮንሰፕቱ ከዚህ ዘለል አይደለም። የአንድ ደቂቃ ከምናምን ቪዲዮ አዘጋጅቼላችኋለሁ። ደንብ በደንብ ስሙትና ከዛ በኋላ ሀሳብ አስተያየት እሰጣለሁ። እናንተም ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ። ቪዲዮውን ሙሉ ለሙሉ ለማየት ሞክሬያለሁኝ። የሁለት ሰዓት ከምናምን ቪዲዮ ነው ፖድካስቱ ላይ። እስኪ መጀመሪያ ይሄንን ሰምተነው እንመለስ። ቴንክ ዩ አሁንም እኮ ሚዲያ ላይ ሰልፍ ሰክሪፋይስ የሚደረግ ሰው አለ ነው። ሰይፉ ፋንታሁን እዛ ፖዚሽን ላይ መሆን የሌለበት ሰው ነው። አባባሌ? ገብተዋል ለምን ምንድን ነው የሚያወሩት? አባባሌ ገብተዋል አለቀ፣ በቃ እኔ ብሞት የማልቀርብበት ሾው። ለምን ስድብ ነው ማን ያቀርባል? ሲጀመር ሜይን ሚዲያ ለእኛ ሕዝብ አሁን ባለንበት ላለው ሰው ኬተር የሚያደርግ ነገር ራሱ አይመስለኝ። አራ ለማንም ኮሚኒቲ እራሱ የሚጠቅም ነገር አይደለም ብለን ነው እያየን ያለ ነው

ምፕሊትሊ ዜሮ ሊያደረግ ይችላል። በጣም በጣም ማተር ዋን ቪዲዮ ላይ ስንት ይሆናል? የሚከተለው ያ ቁጥር የያዛቸው ሰዎች ዲሲዥን ሰዎች በጣም ጥቂት። በነገራችን ላይ እንደዚህ የሚናገሩ እነዚህ ልጆች ሶሻል ሚዲያ ላይ ያሉ ነገሮችን በደንብ ጠንቅቆ የሚያውቁ ናቸው። ሰው የሚወደው ምንድን ነው? አንደኛ ብዙ ህዝብ፣ ሰውን በመሳደብ ሰውን በማንቋሸሽ ብዙ ዝናን ያተረፉ ሰዎችን ዝም ብሎ ይከተላሉ። ሌላውን ሰው ስለተሳደበ አይደለም። በነገራችን ላይ ራሱ እየተሰደበ እንኳን ፎሎ የሚያደርግ ሰው በዛ። የእነኝህ ልጆች ገና ጀማሪ ይመስሉኛል። ፖድካስት እንግዲህ ማይገዙ የሆነ የሆነ ነገር አደረጉ፣ ካሜራ አደረጉ፣ መጡ። ምን በማለት ጀመሩ? ሰይፉ ፋንታሁንን በማንቋሸሽ ጀመሩ። ሰይፉ ፋንታሁን እንደ ሰው ስህተት አይሰራም ያልኩ አይደለም፣ ስህተት ሊሰራ ይችላል። ነገር ግን ሰይፉ ፋንታሁን የሰራቸው ደግሞ ብዙ መልካም ነገሮች፣ በጣም ብዙ ሺህ መልካም ነገሮች አሉ። አሁን በዚህ ሰዓት እንኳን ለመቄዶንያ እንግዲህ ትልቅ የገቢ ማሰባሰብ ፕሮጀክት ይዘው እያሰባሰበ ይገኛል። እጅግ በጣም ጽድቅ ስራ እየሰራ ነው። እንግዲህ እነዚህ ልጆች የሰሩትን ስራ ብዙ ሺህ ሰው ላይክ አድርጎታል። ብዙ ሺህ ሰው እንግዲህ ኮመንትም ጽፎ ትክክል ናችሁ እኔም አይመቸኝ ምናምን የሚሉ ነገሮች እየበዙ ናቸው። የምራችሁ ነው? ምንድ ነው የምትቀልዱት? በዚህ ደረጃ እንዴት ነው የምትወርዱት? ግን ክብራትና ክብራን ውድ ተመልካቾች የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ ከልብ ከልብ አመሰግናለሁ። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች ይመለሳለሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘለዓለም ትኑር። ወዳችኋለሁ። ባባይ ቦምቦ ክላት ቦምቦ ክላት